በገባህበት ትረታ እግዚአብሔር ሄሮድስ ይሞታል ብሎኛል። ያ ስማተኛ ያ ሟርተኛ ያ ጠንቋይ ያ መተተኛ ያ ነፍሴን የፈለገው ያ የቸርች ጠላት ያ የቢዝነሴ ጠላት ያ የራዕዬ ጠላት ያ የትዳሬ ጠላት ያ የልጆቼ ጠላት ሞቷል። መጽሐፍ ቅዱሳችሁን ማቴዎስ ምዕራፍ 2 ቁጥር 13። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ እስክ ነግርህ እስትችም በሉ አልሰማሁ። እስክ ነግርህ ድረስ በዚያ ተቀመጥ አለው። ቁጥር 19። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ የሕፃኑን ነፍስ የሚፈልጉት ሞተዋልና ተነሳ ሕፃኑንና እናቱን ይዘህ ወደ እስራኤል አገር ሂድ አለው። ሄሮድስ ሊገለው የፈለገው ማንን ነው? የተወለደውን ኢየሱስን ነው። እና የተወለደው ኢየሱስ ግን በ ሰው ፕሮግራም የተወለደ ስላልሆነ በሰው ፕሮግራም የሚሞት አይደለም። በህይወታችሁ ላይ የተጀመሩ አላማዎች አልገባችሁም እንጂ ገንዘብ ሴ ባርጋችኋለም የጀመራችሁት አልገባችሁም እንጂ ጥሩ ዘመድ ስላላችኋለም የጀመራችሁት በእናንተ የተጀመሩ ነገሮች የሰማይ እቅድ ወደ እናንተ ያመጣቸው ናቸው። አደለ ተነበ ያሉ አይሞት ህይወታችሁ ላይ አካ ቬንዳራዝ አካባ እግዚአብሔር የሚወልዳቸው ነገሮች አሉ አንድ ነገር ተወለደ ማለት የተወለደ ህፃን በባህሪው ምንድን ነው ችግሩ ካልከ ራሱን መጠበቅ አይችልም የተወለደ ህፃን ራሱ መሄድ አይችልም የተወለደ ህፃን ለራሱ መከራከር አይችልም የተወለደ ህፃን ራሱን ለማስቀጠል ምግብ መብላት አይችልም የብዙዎቻችሁ የተጀመሩ ነገሮች ለራሳቸው መዋጋት በማይችሉበት ሰዓት ጠላት ተነስቶባቸዋል አደለ እግዚአብሔር አምላክ ዛሬ ቀድሞ ይመታላ። ይሁን አለ። ለማን ነው እየተነበይኩ አለሁት? ጅምር ነገር አይሞትም፣ በላለይ ይውላችሁ የሰማሁት ድምፅ አለ። ህፃኑን ይውል ሄሮድስ ሊገለው ፈለገ። ሄሮድስ ያለው የት ነው? ሊገደል የሚፈለገው ህፃን ሴት ነው ያለው ከመሆን ይኸውልህ፣ በረት ያለውን ልጅ ነው ሊገለው እንግዲህ ማን ነው መሞት ያለበት? በረት ያለ ነው? ቤተ መንግስት ያለ ነው? አጋፋን ያሳካ አሁን ይሁን ለአንተ የተነሱብህ በመሞት ይቀድመዋል። የገዳይህን ሞት ትሰማለህ። አጋላላባላ ጃፋጋፋዲ ማሳ አንድ ሰው አያለው፣ አገልግሎቱ የሚቀጥል ቅባቱ ሚቀጥል ቢዝነሱ የሚቀጥል መጀመሪያ ያላችሁበትን ዓለም ወቁት። ያላችሁበት ዓለም የሆነ ቤተ ክርስቲያን ብቻ አይደለም፣ ፕሮፌቲክ ዞን ውስጥ ነው ያለው። የትንቢት ዓለም የሚሰራው በቃል ነው። መጽሐፍ እንደዚህ አለ። እነዚህን ቃል የመጣላቸውን አለ እናካዱ ዲጋማ ሰካ እነዚህን ቃል የመጣላቸውን ከዚህ በኋላ ኖርማል ሰዎች አይደሉም አለ እነዚህን አማልክት አልኳቸው አለ። በሰው ጉልበት ስለማይሄዱ ባላጋፋድ ያሳካ በገባህበት ታሸንፋል፣ በገባህበት ትረታል። እግዚአብሔር ሄሮድስ ይሞታል ብሎኛል። የሄሮድስን አቅም ልንገርህ። ሰባ ሰገልን ምን አላቸው? ባገኛችሁት ጊዜ እኔ ራሴ ይሰግድለታለሁ አላቸው። ከዛ ሰባ ሰገል እንዳላገጡበት አወቀ ይላል። ደስ ይለኛል። ይዘ ይሱ ቃል እንዳላገጡበት። መንፈሳዊ መረዳት ካለህ ባይዘወ በጠላት ላይ ታላግጣል። አባጋ ህልም የምታይ ከሆነ እግዚአብሔር የሚያናግር ከሆነ ድምፅ የምትሰማ ከሆነ ነብይ የሚናገር ከሆነ እግዚአብሔር የሚያወራ ከሆነ ሊገልህ በሚፈልግ ላይ ታላግጣል። አማያ ከባሳ አስቆመዋለሁ ሲለኝ የማልደነግጠው ለዚህ ነው። ገለዋለሁ ሲለኝ የማልደነግጠው ለዚህ ነው። አዘገዋለሁ ሲለኝ የማልደነግጠው ለዚህ ነው። ከሱ ድምፅ በፊት የሰማሁት ድምፅ አለ። ይሁን አለ። የነብይ ፍቅር የያዝ የትንቢት ፍቅር የያዝ ከነብይና ከትንቢት ካጣላ ሰይጣን ሊበላ ፈልጎ ነው። ሊቆረጭም ነው። አምላክ ካለ እናንተ ቤት በጠላት አትቀደሚም። ንቀቢካንያ ሰው ተነብ ያለሁ ዛሬ ሌሊት ህልምታ አለ። ድምፅ ትሰማ አለ። እግዚአብሔር ይናገርሃል። በቴሌቪዥን የምታይ ሰማይ ተከፈተ ጆሮ ተከፈተ። ጴንጤ ከሆን ካይቀር ጴንጤሁም ብዙ ጴንጤ የሚሸወደው ወይ በደንብ ባልጠነጠጠ አትችለውም። ቢዝነሱን ብራዘር ሰው በሟርትና በድግምት ከሆነ በአስማት ነው፣ ባዶ ጅህን አትችለውም። አካፋ ለመወዳደር ስትሄድ፣ ፍርድ ቤት ስትሄድ፣ ቅባት ይዘህ ሂድ፣ እሳት ይዘህ ሂድ፣ ቃል ይዘህ ሂድ እና ጋፋዲያ ማሳካ አስማተኛው ትቀድመዋል፣ ጠንቋዩ ትቀድመዋል፣ መተተኛው ትቀድመዋል። እነሱ በፈረሳቸው

ቆሚም ቀድሞ ያቆማል። አትዘጋም ቀድሞ ይዘጋ አይበላ ቀድሞ ቀድሞ ይበላች ይበላሽ ራጋዲያማሳ ለቫሪያ ል መሄድ ችዬ አይደለም፣ መራመድ ችዬ አይደለም፣ መንቀሳቀስ ችዬ አይደለም። ታዝዬ አሸንፋቸዋል። መራመድ ሳልችል አሸንፋቸዋል። ከእኔ ጋር ያለው ከነርሱ ጋር ካለው ይበልጣል። ሄሮድስ ሰራሰው እንዳይመስል እንዳሾፉበት ባወቀ ጊዜ ይላል ህጻናትን ጠቅላላ ሰብስቦ

የማበላሸት ልምድ አለው። አንቺ እንግዲህ አይችልሽም። የማጥፋት ልምድ አለው። አንተ እንግዲህ አይችልህ ሁነ ባካፋዲያ ባካፋዲያ ራፋኒያ ና ኩቺፋኒያሳ ራፋኒያ ና ኮፋኒያሳ አፈር የሚያራግፉ ሰዎች አለው የቀብር አፈራቸውን የሚያራግፉ ሰዎች የቀብር አፈራቸውን የሚያራግፉ ሰዎች ከላያ ተፌንዲያ ቱፋታ ራሴ ባኬፈዲያ ላኩባ እኒ ያና ላ ራ አማካፋኒ ኩፋ ጀፋራዲያሳ የመጨረሻ ነው። ጠላት ያላችሁ የመጨረሻሽ ነው። ሰይጣን ያላችሁ እግዚአብሔር አምላክ ምስክሬ ነው። አራግፋችሁ ስትሄዱ አየሁኝ። አራግፋችሁ ስትሄዱ አየሁኝ። ምን እያልኩ ነው? እየተነበይኩ እኮ ነው። ናላ ውማከባጋ ሀበገጋያ እና ላፋዲ ጋባራፋድ ያማሳ የኔ ጥበብ ሂውማን ውስደም አይደለም። የኔ ኃይል የሰው ኃይል አይደለም። የኔ ጉልበት የምድር ጉልበት አይደለም። የኔ አቅም የምድር አቅም አይደለም። አላፋቸን ያተራፌድ ያሰካ ከቤተ መንግሥት ሆነው አሸንፋቸዋል። ሄሮድስ ስንት ልጅ ገደለ? ሁለት ሺህ ገደለ። ኢየሱስን አገኘው። በኢየሱስ የሚካሄደው ሰማያዊ ፕሮግራም ግብፅ ነው፣ ኢየሩሳሌም ነው። በተለያየ ውጊያ፣ በተለያየ ሰልፍ ምክንያት ያለ አድራሻችሁ እየኖራችሁ ያላችሁ ሰዎች በክፉ ሰዎች፣ በጠማማ ሰዎች፣ የእናንተን ራዕይ በሚያደነቅፉ ሰዎች ምክንያት ያለ አድራሻችሁ ተቀምጣችሁ ያላችሁ ሰዎች እግዚአብሔር ዛሬ ተነሱ ይላችኋል፣ ተነሱ ይላችኋል። አሁን የውላችሁ ግብጽ ነው። እየኖሩ ያሉት በመለኮት ፕሮግራም፣ ጌታ ኢየሱስ ክርስቶስ መቀመጥ ያለበት በኢየሩሳሌም ነው። አደለ? ስሙኝ። አሁን ስለዚህ ወደ ኢየሩሳሌም መመለስ አለበት። ኢየሩሳሌም እንዳይገባስ ምንድን ነው ችግሩ? ሄሮድስ ይገለዋል። ስለዚህ ኢየሩሳሌም ኢየሱስ እንዲገባ ሄሮድስ ምን ማለት አለበት ዳይ እግዚአብሔር ባፌ ተናግሯል። የእናንተን ነገር የሚፈልገው አሁን ሞቷል። ይሄ አርብ ስንሳ ነው። ለዘጠኝ 20 ጉዳይ ከዚህ ቤት የሚወጣ ፍላጻ አለ። ሊገላችሁ የሚፈልገው ሞቷል። በቃ ፍርድ ነው ዛሬ። እየሰራብኛል ሞቷል አለኝ። ጌት ጩህና ሞቷል። ይስ ድግሞ እንዴ ጩህና በቴሌቪዥን ውስጥ ተናገር አንዴ ማይካቫንያስ፣ ያ ስማተኛ፣ ያ ሟርተኛ፣ ያ ጠንቋይ፣ ያ መተተኛ፣ ያ ነፍሴን የፈለገው፣ ያ የቸርች ጠላት፣ ያ የቢዝነስ የጠላት፣ ያ የራእየ ጠላት፣ ያ የትዳር ጠላት፣ ያ የልጆች ጠላት ሞቷል። ጋንያና ካቫኒያስ አካ ቃሌን በአፍ ውስጥ አኖራለሁ ትነቅልና ትተክል ዘንድ ትገነባና ታፈርስ ዘንድ፣ ይኸው አፍሽ ላይ ቃል አለሁን። ሞቷል። ጃካባ ጋፋን ያሳ ሂድና ኢየሩሳሌም ተሽሎክ ሉከ ኑር አላለ። ሂድና ኢየሩሳሌም ሄሮድስ እንዳያዩ ኑር አላለ። በፍሪደም ነው ምትኖር ከልልሃለሁ። በነጻነት ነው ምሳራው አነሳልሃለሁ። በነጻነት ነው ምታገለክ ዮሐነሳልሻል። በነጻነት ነው ምሳራ ዮሐነሳልሻል። አላካ ፋዲያ ማታራ ፋዲያሳ ነብስን የሚፈልገው ሞቷል። አማካፋኒ አናካ እኔ በመንፈሴ ድምፅ እሰማለሁ በግብፃውያን ቤት ዋይታ እየተሰማ በጠላታችሁ ሰፈር ዋይታ እየተሰማ የአንቺ ግን የድል ድምጽ ይሰማል። ናጋፋኒያና ለፊያኒያ ስብከት አይደለም፣ ትምህርት አይደለም፣ ፕሮፌሲ ነው። እየተነበይኩ ነው። አማካፋኒያስ የህፃኑ ነፍስ ንገረው፣ ንገረው በዚህ ሰዓት ጠላቶች የሰፈር ቀብር ነው በለው። ለችግር ነገን አልፈቅድለትም። ለመከራ ነገን አልፈቅድለትም። ለጠላት ነገን አልፈቅድለትም። በኢየሱስም እረግመዋለሁ። እዚህ ጋ ጃይት ፕሮፌት ነው ያለው። ብራዘር እሳት ካፌ እየወጣ ነው። ቅዳሜን ለጠላትሽ አልፈቅድለትም። እኛ ኮፌንያናካዳ ከፊትሽ እንዴ ቆመው ነገን አልፈቅድለትም። ገንዘብ ላይ ኖርህ ይችላል። ብዙ ሰዎች ላታቅ ትችላለህ። ራእይህ በጣም ትንሽ ሊሆን ይችላል። ቢዝነስህ ሕፃን ሊሆን ይችላል። ሕፃን ሆኖ ግን ይገላቸዋል። ነገሬ ሳያድግ ሊገሉብኝ ነው። አይገሉብኝም። የእኔ ነገር ገና ሳያድግ እነሱ ይሞታል። አያ ማንም ሰው ሲቤት በአጭር አይቀርም። በጅምር አይቀርም። አንድ ብሎ አይቆምም። የእናንተ ነገር ይቀጥላል። የሚገፈትር ቅባት መጥቷል። በጤናችሁ ላይ የተሰራ ፈረሰ በትዳራችሁ ላይ ተሰራ ፈረሰ። በትዳራችሁ ላይ ተሰራ ፈረሰ። በልጆቻችሁ ላይ ተሰራ ፈረሰ። በፊውቸራችሁ ላይ ተሰራ ፈረሰ። በራእያችሁ ላይ ተሰራ ፈረሰ። በህልማችሁ ላይ ተሰራ ፈረሰ። አሁን በኢየሱስ ፈረሰ ይሁን። የሚነቅል እጅ አለው። አንድ ሰው አይደለም፣ ሁለት ሰው አይደለም፣ ሶስት ሰው አይደለም። ለብዙ ሰዎች ጌታ ይናገረኛል። ፋብሪካ የሚተክል ቅባት ፋብሪካ የሚተክል ቅባት ውሰደ ይሄንን ቅባት። አንተ የምትፈልገው አይነት አገልጋይ ያለውን አልችልም። እግዚአብሔር የሚፈልገው አይነት ነኝ። ባይዘዌ አንድ ነገር ማታቆት አንዳንድ ሰዎች ይመጡና ይሉኛል፣ እንደው በዚህ በሶሻል ሚዲያ ላይ ሲያብጠለጥሉ ምናምን ለስም እኔ ምንም ለስም፣ ይሄ ጥሩ ስም ይዘን አይደለም ያለኝ። ያለኝ ወንጌል ስበክ፣ አጋንንት ስታገኝ አስወጣ፣ ድሃን አበልጽግ ቃል አስተምር ነው በቃ። ይህን ያለ ምንም አሩንኬ። እና አንዳንድ ጊዜ ሰዎች ይመጡና ስለማይወዱኝ ሰዎች ይነግሩኛል። ብዙ የሚወደኝ ስላለ የማይወዱኝ ጋ እኮ ለመድረስ እራሱ ጊዜ የለኝ። የማይቀበሉኝን አ የሚቀበሉኝን ለአገልግል ብል ራሱ እድሜ አይበቃ። ብዙ ነው የሚቀበሉኝ። ስለዚ፣ አሩንኬ ይህን ጫጫሉ አዎ ደስ የሚለው እኔ አልሰማቸውም፣ እነሱ ያዩኛል። አንድ ከካናዳ የመጣ ፓስተር ምን አለን በጣም የሚገርመኝ አለኝ እኔ አንወደውም የሚሉ ሰዎች ቤት ሲሄድ የአንተ ቪዲዮ ተከፍቶ ነው የሚገጥበኝ አለ እና እደነግጣለሁ አለኝ እና ውሸታቸውን ነው አለ አዶ እኔ እኮ እንትን አደለሁኝም ምንድን ነው አዝማሪ አደለሁኝም። አዝማሪ ነው፣ አንተ እያልክ የምታስብለው አዝማሪ በላለ በላሃ አትሏል። የኔ ማፋንትዬ የኔ ማፋንትዬ ታስብለዋል። አንተ ከነገር ፋንትዬ ማስባልከ ደግሞ ሌላ ደግሞ ስም ታስጠሯል። አንዳንድ ሰው አገልጋይ አዝማሪ ይመስለዋል፣ ግጥም ሊሰጠኝ ይፈልጋል። በላ ሌለኝ አላለም። እኔ ያለኝ ከላይ አንዴ በላ የሚለኝ ስለዚህ፣ አሁን ብትሰማኝ ይሻላል። እዚህ ቤት ያላችሁ ሰዎች እንጀራ እንደ ዝናብ ሲወርዳ ይቻል። ከዚህ ቀን ጀምሮ እንጀራ ከቤታችሁ አይጠፋ፣ ተከፋድ የምትራቡበት ቀን አይኖርም። ርዴ ገበር ዲያና ገበ ደገበ ዲያና ዲያናዋ ዲያና ኮ ከመጋምዳክ ረስቲ ገማንቱ ጀቫቲ ገማሳ ኢየሱስ ስለ እንጀራ ያገባዋል። ስለ እንጀራ ያገባዋል። አምስቱን አሳ ሁለቱን ዳቦና አምስቱን እንጀራ ያባዛ መናው ቆመ ብሎ የምድሪቱን ፍሬ ያበላቸው በኢየሱስም የልመና እንጀራ ከህይወታችሁ ቆመ። የማትወዱት እንጀራ ከሕይወታችሁ ቆመ። የማትወዱት እንጀራ ከሕይወታችሁ ቆመ። ናማጃን ያማስ ምን ላርግ? በቃ አንድ በአንድ ልተነብ ይፈልግ ነበር። መንፈሱ ግን እንደዚህ ነው ዛል እንጀራ ሲዘንብ አይቻለሁ። ያ ሰውዬ እኮ ተነሳ ይለዋል። ያቺን ሴትዮ እኮ አነሷት ይለዋል። ዝም ብለህ አንዴ ንገረው አሁንም ቀድም በዚህ ነገር አሁንም ደና ሰው ፈልጌ ድዝዝ ካለ ቶ እገለውዋለው ያለው እኮ ሞተ። በይል ሞቷል ሞቷል። አሁን ቀጥሎ እግዚአብሔር ይወል ቀብር እንድትሄድ አለ። የሚነግርህ ሄሮድስ ሞቷል ካለ በኋላ ተነስና ህፃኑንና እናቱን ይዘህ ወደ ኢየሩሳሌም እንግዲህ ልንገርህ፣ ወደ ተከለከልክበት ተነስና ሂድ። አትምጣ ወደ ተባልክበት ተነስና ሂድ። አትግባ ወደ ተባልክበት ተነስና ሂድ። ተነስና፣ ቆምና፣ ተናጋ፣ ተራመድ። ራቫካፋላ ከማስ ሄድበት ግባ፣ ግባ፣ ግባ፣ ግባ፣ ግባ፣ ግባ። የከለከላችሁ ስለሞተ ወደ አላማችሁ ሂዱ። ወደ ቀዳቹ ሂዱ። ወደ ፕሮግራም